ማርኬና ቤዚ መጋባት አለባቸው? ተጋብተው ከአንድ ላይ ይኑሩ? አሁን በዚህ መልኩ ከወጣች ወንድ ተከትላ ሄደች ተብላ ነው ስሟ የሚጠፋው የሚል መልእክት ለማርኬ እየመጣ ነው። ሰላም ሰላም ቤተሰብ፣ እንዴት ናቸው የኔ ወዶች? ሰላማችሁ ይብዛልኝ ውድ የማርኬና የቤዚዬ ቤተሰቦች ይሄን ቪዲዮ ሲጀምሩ ያው በላይክ ጀምሩ፣ ውዶቼ እና ያው በትናንትናው ዕለት እንግዲህ ያላለቀሰ የለም በቤዚ ማለት ነው። እውነት እንደዛ ስፍስፍ ብላ ሁላችንም ነው ከሆዳችን ያባባችን እና ያው ሰውም የራሱ ችግር አለበት። እንኳን እንደዚህ አይነት እንባይቶ ማለት ነው ዝም ብሎ ከመሬት ተነስቶ ሆዱ እንኳን ይብሰናል። ቤዚ ያሳልፈችውን ችግር ደግሞ ሁሉም ሰው ስለሚያሳልፈው ብቻ የሁሉም ቁስል ነው በትናንትናው የመጣ ቪዲዮ እና ቤተሰብ ከኔም ራሱ በጣም አዝናችሁ ልባችሁ ስብር ብሎ በቤዚ ምክንያት ተከፍታችሁ የኮመታችሁልኝ እህቶች አላችሁ። አይዞን ይሄ ነገር ይስተካከላል። ነገሮች እንደዚህ እንደሆኑ አይቀጥሉም። የሆነ ቀን ላይ እርግብ ይላል ማለት ነው እና የእያንዳንዳችሁን እንባ ማበስ ቢቻል በፈጣሪ ስም ግን ደግሞ አይዞን እናንተ በያላችሁበት ሆናችሁ እሷን አይዞሽ ያላችሁ ማበረታታት የውሃም ጸሎትም አድርጉላ። በነገራችን ላይ የሰው ልጅ ስናበረታታ የሆነ ቁሳቁስ ስለሰጠ ነው ብቻ አይደለም። አይዞሽ፣ አይዞ የሚለው ቃል ራሱ እጅግ በጣም ለሰው ልጅ ብርታት ይሆናል። ሰዋለኝ እኮ ብለው እንዲያስቡ ይሆናቸዋል ለነዛ ሰዎች ማለት ነው እና እናንተ እናበረታታት አበረታታት የኔወዶች እንግዲህ በቅድሚያ ማርኬና ቤዚ መጋባት አለባቸው ተጋብተው መኖር አለባቸው በአንድ ላይ ለምን ብቻዋን ትኖራለች? የሚል ብዙ መልእክት ስላየውን ራሴ በእርግጥ መጋባት እኮ የተቀደሰ ሐሳብ ነው። እውነት ደስ ይላል ተጋብቶ መኖር። ግን የኔ ውዶች አሁን ቤዚ ለትዳር የምትነሳሳበት ጊዜ አይደለም። ሲቀጥል ደግሞ ትዳር ማለት እኮ ቤተሰብ ትልቅ ኃላፊነትን የሚጠይቅ እኮ ነው። ቤዚ እንደኔ ማለት ለትዳር የደረሰች ልጅ አይደለችም። እውነት ገና ነው። የትዳርን አቅም መሸከም የምችል አይመስለኝም። ምክንያቱም ቸኩሎ የገቡበት ነገር ቸኩሎ መውጣት ስላለ በዚህ በኩል መረጋጋቱ ይሻላል። እኔ ትዳርን አሁን አልደግፈውም፣ የምር ግን አብረው ቢኖሩ ምንም ችግር የለውም። ምክንያቱም ማንኛውም ፍቅረኛ አብረ እየኖረ ነው። ለምሳሌ ሀይሚና ብሩክ ያሉ ብዙዎች አብረው እየኖሩ ነው። ራሳቸውን ጠብቀው ራሳቸውን ካወቁ እኮ ምንም ችግር የለም። ከተለያየ ቤት መኖሩ ምንም ትርጉም የለውም። ፍቅረኛሞች እንደሆኑ ይታወቃል። ስለዚህ በአንድ ቤት መኖሩ ለነሱም ጥሩ ነው እንጂ፣ እኔ በትዳሩ ይሁን ብዬ ያላስብ ማሁን ላይ ማለት ትዳር ላይ ስትገቡ ውዶችዬ፣ እራሱን የቻለ ተቋም ነው፣ እራሱን የቻለ ህይወት ነው። በቃ በአጠቃላይ ግን ለቤተሰብ ሽማግሌ ይላክ፣ ቤተሰብ ይወቅ። ይሄ የእኔም ሀሳብ ስለሆነ ደግፈዋለሁ። አው ቤዚ ቢያንስ ከማርኬ ጋር እንደፈለገች እንድትኖር ቤተሰብ ቢያቅ፣ ሽማግሌ ቢላክ። ለምሳሌ አሁን ቤተሰብ ካላወቀ እቻ ክስተተ ብያዋ ማለት ነው። ለቤተሰቦቿ ደውላ ሌላ ታሪክ ልትናገር ትችላለች ነገሮችን ጠምዝዛ ከእሷ ቤት ለምን እንደወጣች እኔን ጠቅጥቃ ነው፣ ወንድ ይዛ ነው፣ ወንድ አፍቅራ ነው ብላ ለቤተሰብ ስሟን ማጥፋቱ አይቀርም እኮ። በልክ ከተነሳሳች እና ቤተሰብ ማወልቁ መልካም ነው። ለእሷም እንደፈለገች ራሆና ከማርኬ ጋር እንድትኖር ይረዳታል። ሌላኛው ደግሞ ቤተሰቦቿ እንዳለ ውጭ ናቸው ብላችሁኝ እኔ ተገርሚ። አባቷ ብቻ እኮ እንዳለ ነበር የማውቀው የሆነ ጊዜ ላይ ለመጀመሪያ ጊዜ ማርኬ ቦታ ጅራ ሊወስዳት የመስቀል መሰለኝና እህቷ ተደውሎላት ድርቅ አለች፣ አይቻልም ብላ ከለከለቻት ማለት ነው እንዳ እና፣ በዛ ሰዓት አባቷ ብቻ ነበር ውጭ እንዳለ የማውቀው እንጂ ቤተሰቦቿ ውጭ እንዳሉ አላውቅም እኔ የምር። ወይም ደግሞ ቤዚ ስትናገር አልሰማዋትም ማለት ነው። ግን እኔ ገረመኝና ያዘንኩት ቤተሰቦቿ ውጭ ናቸው ቢያንስ ለቤዜ የተባለ ነገር በሙሉ በእርግጠኝነት በቤተሰቦቿ ነው የሚሸፈነው አደለ ስለዚህ ታዲያ ይህን ያክል ጊዜ ስትጎዳ እንዴት ነው ቤተሰብ እንዴት ነው እናት የማታውቀው የልጇን ነገር እናት እኮ ከልጅ ማለት ከአይናችሁ አይታ ስሜታችሁን ትረዳለች፣ አይደለም ውስጣችሁ ጥሩ ነው አይደለም የሚለውን ትረዳለች። ነው ወይስ በስልክ አትገናኝም ነው? እውነት ግራ እኮ ነው የገባኝ። ይገባኝ በዚህን ያክል ደረጃ ተጎድታ ሚዲያ ላይ መታ እንደዚህ ስቅስቅ ብላ እስከምታለቅስ ድረስ እንደዛ ኮ ያለማቋረጥ ስቅስቅ ስትል የነበሩ ማለት ነው ያሳለፈቻቸው የተጎዳችባቸው ቀናቶች እያስታወሰች እኮ ነው መጣባት፣ ተደራረበባት። እሱ እያቀፋት ራሱ ስቅስቅስቅስቅ እያለች ስታለቅስ ነበር። እና በዚህኛ ያክል ደረጃ እስከምደርስ እንዴት ቤተሰብ ዝም አላት? ጉድ ነው ዘንድሮ። አክስቷን ብትሆን ማለት ነው የምር ጥሩ አላደረገችም። እች ልጅ ማለት እኮ ያደራ ልጅ ነች አይደል? ቤተሰቦቿ ለእሷ አደራ ጥለው ነው ከፈጣሪ ጋር ለእሷ አደራ ጥለውላት ነው ሄዱ እና ያደራ ልጅ እኮ በዚህ መልኩ የአደራ ልጅ በነገራችን ላይ ከልጃችሁ አስበልጣችሁ ልትንከባከቡት እኮ ነው የሚገባ። ምክንያቱም አደራ አደራ ነው። ችግራቸው ምን ይሁን ምን ይሁን ምን ይፈጠር በመካከላቸው ባላቀም፣ ግን እኔ እንጃ በዚህ ያክል ደረጃ ይች ልጅ የአእምሮ ቁስል እስከሚደርስባት ድረስ ማሰቃየቷ ልክ አልነበረም። አእምሯ በጣም ነው የተጎዳ፣ ቤዝዬ ማለት ነው። የኔ እናት እናት እንደሌላት እንደዛ ስብስብ ስትል ቤዝዬ ኔ ደብቃችኋለች ነገሩን ብዬ ነው የማስበው። እና ሌላኛው ደግሞ ቤተሰብ የምር ዝም ብዬ በቃ ቪዲዮ ከሰራው በኋላ ፎቶቸውን እያገላበጥኩ ኢንስታግራማቸው ገብቼ ማለት ነው፣ አንዴ ቤዚ አንዴ ማርኬ እየገባው ሳይ ሳይ ሳይ ፎቶቸው ማለት ነው ምን እንደመጣልኝ ታውቃላችሁ? እግዚአብሔር ይመስገን። እውነት አንዳንዴ እግዚአብሔር መንገዶችን ያበጃጃል፣ ያስተካክልልናል እና በህይወታችን ፈተና ሲመጣ በነገራችን ላይ ያንን ፈተና እንደምንወጣው ስለሚያውቅ ነው ብዙ የምንፈተነው። ና ህይወታቸውን እያየውኝ እንኳንም ከማርኬ እንኳንም ከማርኬ ጋር ታረቀቻል። ከማርኬ ጋር ባትታረቅ ኖሮ አሁን እንደዚህ አይነት ነገር ሲደርስባት እንደዛ ብቸኛ ስትሆን አይዞሽ የሚላት ሰው ያስፈልጋታል። እና ማርኪያውን በትናንትና ዕለት ያደረገው እንዴት እንዳስደሰተኝ አጠይቁኝ። በጣም ነበር ደስ ያለኝ። እንደዛ ስፍስፍ ብሎ እያቀፋት በቃኔ እንባሽ ማየት አልፈልግም እናቴ እናቴ እያለ ሲያቋ ለማመጣት በጣም ነው የወደድኩት። ምክንያቱም በዚህ ሰዓት ላይ እንደዚህ ከፍት ሲላችሁ ማለት ነው እንባ የመጣ ቤተሰብ ማሪ፣ ምን ከፍት ሲላችሁ የሆነ የሚያቅፋችሁ ስትፈልጋላችሁ፣ በቃ ማንም ይሁን ማንም መታቀፍ ነው የምትፈልጉት በዛ ሰዓት እና ከጎኗ መሆኑ በጣም ነው የወደድኩት። እና እንኳንም ታረቋል እኮ ተቆራርፈው ቢሆን በዛ ስሜት አስቡት። እሷ በዚህ በኩል ሌላ ችግር ሲደርስባት ሲቀጥል ደግሞ የማርኬ ነገር አለ መቋቋም አትችልም ነበር ይች ልጅ ማለት ነው። እና ስለ ሁሉም ነገር ግን ፈጣሪ ይመስገን እንኳንም ከማርኬ ጋር ተመለሰች። አሁንም ቢሆን ፈጣሪ አምላክ አይለያችሁ፣ ክፋይያችሁ ፍቅራችሁን ያጽናላችሁ። እናንተው በእናንተው ተደጋገፉ። አሁን የምትተጋገዙበት ጊዜ ነው። ቤዚ እና ማርኬ ይህን ወዱ ስሜታው ያደረጉኝ እኮ ማርዬ ምን